ዛሬ ያው አይታችኋል ሚስም ብሩክ ሼር ያደረገው ማለት ነው። የመለኛው የልጁ ክርስትና ነው እና ወንድ ነው። በአጋጣሚ እኛ ወንድ እንደወለደ ያወቅ ነው እሙሽ ስለተናገረች ነው ማለት ባለፈ ከጋሽ ጋር ሲገናኙ እሱም ሴት ይወልዳል ብዬ ወንድ ወለደ ምናምናል። ባይዘዌ በጣም ነው የሚያምሩት፣ ግን የሆነ ሰው ቀርቷል። የሆነ ሰው ቀርቷል። በጣም ቀረ ብሎኛል። የሆነ ሰው ስለቀረ ማለት ነው የሆነ ስለመናገር ማለት ነው እና እኔማ ነጭ በነጭ ስለለበሱ አልታይ ብሎኝ ነው። እንዲ አይኔ ነው እንዲ ብዬ እንዴት እንደፈለግኳት ቅመሟን ማለት ነው። እና ለምንድን ነው ቅመሟ እዚህ ክርስትና ላይ ያልተገኘችው? ዋይ እና ታዲያ መተዋወቃቸው አባት እናት ሆናችሁ ብሩክ ያልተዋወቃችሁት ምኑ ጋር ነው ጥቅሙ? በዚህ በዚህ ሰዓት ላይ አጠገብ ካልሆነች ካልተገኘች ዋይ ምንድን ነው እንዴ? የዚህ ቀን መቼስ ሀይሚ ስራ ይበዛባታል፣ ወይ ቢዚ ናት ልትሉኝ አልችልም ማለት ነው። እና አረ ተው፣ የድሮ ፍቅራችሁን አንጦ ሀይሚን ነብሩክ ተው ተው ተው ተው፣ ያምታሳሰባችሁ ወዴት ሄደ? የእውነት እውነት ተመልካችሁ እንኳን ያፍርባችኋል ማለት ነው። ኤኒዌይስ፣ በመጀመሪያ መለኛው እንኳን ደስ አለክ፣ እንኳን ድጋሜ ወደ እግዚአብሔር ዘንድ ልጅህን እንኳንም ሰጠክ፣ እግዚአብሔር ያሳድግልህ ነው የምለው ባይዘው በጣም ነው የምታምሩት እሙሽዬ የኔ ደርባባ ብሩክ ያው እሙሽዬ የነገር አሁን እንዳት ስፋ ቦል ቀይ ምንጣፍ ሊያነጥፍላት ምንም አልቀርም ስማ ቦል ወይ ለእናቱ ያለው ክብር ኢየሱስም ያ እንዳለ ሆኑም አብትሽም ከሚስቱ ጋር በጣም ደስ ይላል በጣም ነው የሚያምሩት ማለት ነው ግን ብሩክ ብቻህን ሳይ ከፋኝ ማለት ቅመማ የለችም እና እንዳለ ኮሜንቱ ደግሞ ሃይሚ ሃይሚ ሃይሚ የት ሄደች ሃይሚ ሃይሚ ሃይሚ ነው በቃ በፈለገ ሞትን ማለት ነው። በቃ በፈለገ እኔ እስከ መጨረሻው በዩነሳ ከቤተ ክርስቲያን እየወረዱ እያለ ማለት እንዲህ ብዬ ፈልጋለን እንዴ ከዚህ ሆነ እንዲህ አደለች እሱ አደለች ምናምን እና የእውነት ለመናገር በጣም ካፋይ ማለት ነው። ለምን አጥገብህ ብትሆን ደስ ይል ነበር። የበለጠ ደግሞ ሙሉ ታደርጋችሁ ሙሉ ታደርገህ ነበረ አንተ ጋ ብትሆን ሙሉ ታደርገህ ነበረ ነው። ነገር ግን ጀስት ኦረዲ እናንተ ቤተሰቡ ሆናችኋል በሀዘንም በችግርም በደስታም ልትገናኙ ኦልተ ተዋውቃችኋል። እናት አባት በቃ ያ ነገር ደግሞ ሲሆን ደግሞ በዚህ ላይ ደግሞ ሀይሚ ስትገኝ ሞር የበለጠ ቦታው ያሳምረዋል ማለት ነው። ግን እኛ ሀይሚ ስላሌለች ደብሮናል። እውነት ለመናገር ማለት ነውና ምንድን ነው እዛ ማዶ ሽታ ይሸተኛል እዚህ ማዶ ነገር እየሸተተኝ ነው እየተባለ ነው ማለት ነውና ኢንዌስ ታምራላችሁ እነት ለምናገር በጣም በጣም በጣም በጣም በጣም የምታምሩት ማለት ነው። ደስ ይላል ይዘቶ፣ ምናምን ስነ ስርዓቱ በጣም ደስ ይላል። ግን ግን ግን ማቀርናት ማለት ግን ቅመሟ የለችም ቅመሟ ኖት ሄር ብሩክ ሰው ጎድሏል፣ ሰው ጎድሏል እየተባለ ነው ኮሜንት ሰው ጎድሏል። ምን ያህል አያሀይ ከአሚጋ ብቻህን ሆነ ስትመጣ ምን ያህል ሰው ተቀባይነት እንደሌለው። ጀስት ይሄ ቻይና ነው የመለኛው ቻይና ነው። ግን ያው ሀብትሽን እና የሀብትሽን ሚስት ስናይ አንተ አንተ ማለት ሁሉም አንተ አንተ ደግሞ ብቻህን ነክ ያለ እኮ ከሙሽዬ ጋ ነው ያለ እኮ ማለት ነው። ሀይሚ የለችም ማለት ነው። እና ጀስት በቃ ብትገኝ የእውነት ለመናገር በጣም በጣም ደስ ይለኝ ነበረ። ቤተሰብ እንደኔ ነው ደግሞ ስደቡኛ አላችሁ ማለት ነው። ብሩኬ ዛሬ ሀይሚ ስላሌለች በጣም ደብር ሆናል። ማለት ነው እና ያው ኦረዲ እነብሩክ ብዙ ጊዜ ሼር የሆነ ቪዲዮ ሼር በራሳችሁ ቪዲዮ ሲያደረጉ አይመጡም። ምልክቱ እንደዛ ነው ማለት ኦረዲ። ለምን ብሩክ ዛሬ መለኛው ቤት ተገኝቷል ማለት ነው እና ትናንትን በሚያስጠላ ፕራንክ ተገናኝተዋል። ኦረዲ ይደብራል ያለው ነገር ምን እንደሆነ አይደለም፣ አናቅም። ግን እውነት ሀይሚ ስላሌለች ምናምን የሆነት የእውነት ለመናገር ደብሮኛል እና ሞር የበለጠ ደግሞ ድምቀት ትሆን ነበረ ማለት ነው፣ እዚህ ፕሮግራም ብትገኝ ማለት ነው። ለምን በቃ ለእሷ ያለህን ቦታ የበለጠ ታሳይ ነበር፣ ለእሷ ያለህን ክብር የበለጠ ታሳይ ነበር ማለት ነው። እኔ አታከብራት እያልኩም አደለም። ታከብራት አለ፣ ተወዳት አለግ፣ አይኑ ለእሷ ጥሩ ቦታ አለግ። ነገር ግን እዚህ ፕሮግራም ላይ ለምን አልተገኘችም? ዛት ሚንስ የእኔ ጥያቄ ያ ነው። ለምንድን የቀረችው? ለመንቀረች ዋይ? ምንድነው ችግሩ? ምንድነው ችግሩ? ምንድነው ችግሩ ዋይ? ችግሩ ምንድነው? ምንድነው ችግሩ? ችግር አለ ወይ? ችግር ካለ ሽቁጥ አለ ማለት ነውና የእውነት በጣም በጣም ደስ የሚል ፕሮግራም ነበረ። ጥር ምጥን ያለ ያልበዛ ማለት ነው። ግን እንትን የሀብትሽን ፍቅረኛ ኦልሬዲ ሀይሚ አዲስ አበባ አላት እንዳይል፣ ቡታጅራ ናት እዛው አጠገባቸው ብዙም የሚራራቁት ነገር የለም ወይ ስለተጣሉ ወይ ስለተደባበሩ ነው እንጂ የቀረችው የሆነ ውስጣቸው ጥሩ ነገር ሰላም ምናምን ቢኖራቸው ይሁን ሪሊ ትመጣ ነበር፣ እርግጠኛ ነኝ ማለት ነው። ለምን አሰባችሁታል? አንድ አይነት ሀበሻ ቀሚሳቸውን ለብሰው ምናምን እዚህ ቦታ ላይ ወይኔ በስላሴ ቢገኙ፣ ኦ ማይ ጋድ ማይ ጋድ ኦ ማይ ጋድ፣ አይገልጽም ማለት ለምን እንደሆን ታውቃላችሁ በጣም ያምር ነበር። ሞር የበለጠ ማለት ነው የበለጠ ስራችሁ የበለጠ ደስ የሚል ነገር ይኖረው ነበር ድባቡ ማለት ነው። ግን ያው ኦልሬዲ ወይ አልተመቻትም ሊሆን ይችላል። ነገር ግን ያው ከዚህ የሚበልጥ ፕሮግራም የለም። ምን ላለን ማለት ነው እኛ ማለት ነው። ለምን ያው ኦዲዬንስንን አስተያየት እንሰጣለን ምናምን ማለት ነው። ግን አይ ቲንክ ብትኖር በጣም ደስ በጣም ብዙ ኮሚዩኒቲ ሀይሚ ሀይ